የቅድስት ሥላሴ ልጆች፣ የእመቤታችን የድንግል ማርያም ወዳጆች፣ እንደምናላችሁ። የእመቤታችን የእመቤታችን የቅድስት ድንግል ማርያም ምሳሌዎች በብሉይ ኪዳን፣ ዘኦርቶዶክስ ስተዲ ባይብል በሚለው በዚህ መጽሐፍ ላይ ኤንሸንት ክርስቲያን የጥንት ክርስቲያኖች ምን አሉ? አንደኛ፣ ቃል ኪዳኔንም ከአንተ ጋር አቆማለሁ ወደ መርከብም አንተ ልጆችህንና ሚስትህን የልጆችን ሚስቶች ይዘት ትገባለ ዘፍጥረት 6 18። እግዚአብሔር አምላክ ለኖህ መርከብ ስራ ብሎታል። ይህቺ መርከብ ምሳሌ ናት። እዚሁ ዘኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ፔጅ 12 ላይ ዘአርክ ወዝ ይላል፣ ታይፕ ኦፍ ዘማዘሮፍ ጋድ ዊዝ ክራይስት ይላል። ታቦቷ የወላዲተ አምላክ የድንግል ማርያም ምሳሌ ነው። የኖ መርከብ ልምጣት። ለዚህ ነው የኖ መርከብ ተላ ተጠራችን እመቤታችን። ሁለተኛ ዘፍጥረት 28:12 ላይ ሕልምም አለመ ያዕቆብ ማለት ነው። እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም እግዚአብሔር መላእክት ይወጡበት ይወርዱበት ነበር ይላል። ይህቺ የያዕቆብ ያያት ምሳሌ ማን ምሳሌ ናት? እስቲ የቀደምት አባቶቻችን ይናገሩ። እዚሁ ዞር ትርሰሪ ባይብል የሚለው መጽሐፍ ፔጅ 37 ፉትኖት ተመልከቱ። ዘላደር ዛት ሪችቱ ሄቨን ወደ ሰማይ፣ እስከ ሰማይ ጫፍ የደረሰው ያ መሰላል ስፒክስ ኦፍ ዘ ማዘር ኦፍ ጋድ ስለ ድንግል ማርያም ነው የሚናገረው። ስለ ወላዲታ አምላክ ነው የሚናገረው። ቃል በቃ እንደዚህ ነው የሚለው። ለምን ኤንድ ኦፍ ዘ ሶን ኦፍ ጋድ ቦርን ኦፈር የእግዚአብሔር ልጅ ከእሷ ተወልዷልና። ስለዚህ ሚታችን የምትባለች የያዕቆብ መሰላል ሶስተኛ ዘፍጥረት ሶ 28 17 ላይ ፈራ፣ እንዲህም አለ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነው ይላል። የሰማይ ደጅ የሚለው የማን ምሳሌ ነው? እስቲ የቀደምት አባቶቻችን ይናገሩ፣ የጥንት ክርስቲያኖች እስቲ ይመስክሩ። ዛውስ ኦፍ ጋድ ይላል። ይህን ሲተረጉም ፉትኖቱ ላይ ዘፍጥረት 2817 ላይ ዛውስ ኦፍ ጋድ ስፒክስ ኦፍ ዘ ቸርች የእግዚአብሔር ቤት የተባለችው ቤተክርስቲያን ናት ካለ በኋላ ኤንድ ዘ ጌት ኦፍ ሄቨን ኢዝ ዘ ማዘር ኦፍ ጋድ የሰማይ ደጅ የተባለችው ወላዲት አምላክ ናት። አይገርም! የሰማይ ደጅ የተባለች መቤታችን፣ የማን ደጅ? የሰማይ ደጅ። ለምን? ቢኮዝ ይላል እዛ፣ ሲያብራራ ኦፍ ዘ ሱን ወዝ ኮንሲቭድ ኢን ሃር ወምፕ፣ አካላዊ ቃል የእግዚአብሔር ልጅ በማህፀኗ ተቀርጿል ተጸንሷልና ካለ በኋላ ሺ ኦፕንድ ዘ ጌት ኦፍ ሄቨን፣ የሰማይ ደጅ ከፈተች። ለነማ ቱዞስ ሁ ኤምብሬስ ዘፌዞፍ አብርሃም ለአብርሃም የገባውን የተስፋ ቃል ለሚጠባበቀው ሁሉ የሰማይ ደጅ ከፈተችላቸው ነው የሚለው። ቃል በቃል ሺ ኦፕንድ ነው የሚለው፣ ዘጌት ኦፍ ሄቨን ነው የሚለው። የሰማይ ደጅ ከፈተችላቸው ቃል በቃል ማን? ወላዲታ አምላክ። ምን ተባለች? የሰማይ ደጅ። ጌት ኦፍ ሄቨን የሰማይ ደጅ ማን የተናገረን የጥንት ክርስቲያኖች ምን ላይ እናገኘዋለን? ዞርትሮስተሪ ባይብል በሚለው መጽሐፍ ላይ ፔጅ 38 ላይ እናገኘዋለን። የሰማይ ደጅ ትባለች እመቤታችን። የሰማይ ደጅ ብቻ ኳለም የሰማይ ደጅ ከፈተችላችሁ ይላል ቃል በቃ ከፈተችላቸው። አራተኛ የእግዚአብሔር መልአክ በእሳት ነበልባል፣ በእሾ ቁጥቋጦ መካከል ታየው ለሙሴ ማለት ነው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ዘጸአት ሶስት ሁለት ላይ ሙሴ ያያት ያቺ እሳቱ ቁጥቋጦውን ሳያቃጥለው ቁጥቋጦ ደግሞ እሳቱን ሳያጠፋው ያየው ያ የሙሴ ሀመልማት የምትባለ እመቤታችን ድንግል ማርያም ሆኗ ሲመሰክር ይሄው መጽሐፍ ፔጅ 68 ላይ ዘቡሽ ወዝ ኦን ፋየር ቁጥቋጦ በእሳት ውስጥ ነበረ። ነገር ግን ምን አለም ወዝ ኖት ኮንሱምድ አልተቃጠለም፣ አልጠፋም ካለ በኋላ ፎር ዘ ሱን ኦፍ ጋድ ቢኬም ማን ቱ ሴቭ ማን የሰው ልጆችን ለማዳን የእግዚአብሔር ልጅ ሰው ሆነ ይላል። ስለዚህ ይህችን ማን ትባል ትችላለች? እመቤታችን ቅድስት ድንግል ማርያም ከእሷ መወልዱን ያሳያል። ከዛም ምሳሌነቷን ሲናገም ይላል፣ እዚሁ ቀጠል አድርጎ ይላል ሂ ቢኬም ማን ኢን ዘ ዎምፕ ኦፍ ዘማዘር ኦፍ ጋድ የሰው ልጆችን ለማዳን የእግዚአብሔር ልጅ በድንግል ማርያም አደረ። ፎር ዘቡሽ ኢትሰልፍ ታይፕሰር ቁጥቋጦ የሚወክለው ምሳሌነቱ ለድንግል ማርያም ይላል። በቃ ዘቡሽ ኢትሰልፍ ታይፕሰር ነው የሚለው። ቁጥቋጦ የሚወክለው የሚገልጸው ድንግል ማርያምን እርሷን ነው ይል አምስተኛ ሙሴም አሮንን አለ አንድ ማድጋ ወስደህ ጎሞር ሙሉ መና አግባበት ለልጅ ልጆችህም ይጠበቅ ዘንድ በእግዚአብሔር ፊት አኑረው አለው፣ ይላል ሙሴ አሮንን ነው። ዘጸአት 16፥33 እች ጎሞር ያለባት ማድጋ የማን ምሳሌ ናት? እስቲ የጥንት ክርስቲያኖች እስቲ ይናገሩ። እንዲህ ይለናል፣ መና መና ወዝ ይላል። መና ወዝ ይላል። ኤ ታይፕ ኦፍ ክራይስት አስ ዘ ብሬድ ኦፍ ላይፍ መናው የክርስቶስ ምሳሌ ነው። የህይወት እንጀራ ነውና እውነት ነው። ኢየሱስ ክርስቶስ ለሚበላው የህይወት እንጀራ ነው፣ ለሚጠጣው የህይወት መጠጥ ነው። ኤንድ ካለ በኋላ ዘ ጎልደን ፖት ኤ ታይፕ ኦፍ ዘ ማዘር ኦፍ ጋድ ማድጋው የድንግል ማርያም ነው፣ የወላዲታ አምላክ ምሳሌና መና ያለበት ያ ማድጋ ሙሴ ለአሮን ያዘዘው ያ ማድጋ ውስጥ ያለው መና የክርስቶስ ማድጋው ደግሞ ማሰሮ ደግሞ ማድጋው ደግሞ የድንግል ማርያም የወላዲተ አምላክ ምሳሌ ነው። ስድስተኛ ርዝመቱ አምስት ክንድ ወርዱ አምስት ክንድ ለሚቃጠል መስዋዕት የሚሆን መሰዊያን ከግራር እንጨት አደረገ አራት ማዕዘንም ነበረ ከፍቷም ሶስት ክንድ ነበር ይላል፣ ዘጸአት 38 አንድ ላይ ያለው በጣም የሚገርማችሁ ይሄ ሙሴ የሰራው ታቦት ማን ምሳሌ ነው? እመቤታችን ታቦተ ጽዮን ትመስላለች አለ። በታቦት ስትመሰል የሚቃወሙ ሰዎች አሉ። እስቲ የጥንት ክርስቲያኖች እስቲ ይናገሩ። ይሄን ዞር ተወሰሪ ባይብል ላይ እስቲ ይናገሩ። ፎቶቱን ተመልከቱ። ፔጅ 113 ላይ ዘጻ 381 ላይ ይሄ ታቦት እንዳለማ እንደሚመሰል ዘአርክ ወዝ ታይፕ ኦፍ ዘማዘር ኦፍ ጋድ፣ ታቦቱ የድንግል ማርያም ምሳሌ ነው ይላል። ምሳሌነቱ ለድንግል ማርያም ሰጥተው ነው የሚተረኩ። ማን ይህን የሰጠው? የቀደምት አባቶቻችን ታዲያ የኢትዮጵያ ኦርቶዶክሳዊ ተክሲያ ምን አለች? ሰባተኛ ዘጻአት ምዕራፍ 40 ቁጥር 28 ላይ እግዚአብሔርም ይላል ሙሴን እንዳዘዘው በማደሪያው ደጃ ፊት መጋረጃውን ዘረጋ ይላል። ዘጻአት 40 ቁጥር 28 ላይ እቺ በማደሪያው ደጃ ፊት ዘረጋችው መጋረጃ የማመሳይናት ድንኳኑ የማመሳይናት እቺ ድንኳን እንዲለናል ቃሉ ዘታብርናክል ወዝ ኤታይፖፍ ዘማዘሮፍ ጋድ በማደሪያው በድንኳኑ የተመሰለችው ድንግል ማርያም ናት። ማደሪያው የተባለው ድንኳኑ የድንግል ማርያም ምሳሌ ይላል። ማደሪያው የተባለው ድንኳኑ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። በድንኳኗ ደግሞ ያደረው ደግሞ አካላዊ ቃል ሰው የሆነው ኢየሱስ ክርስቶስ ምሳሌ ይልናል። ስምንተኛ ከግራር እንጨትም ታቦትን ይስሩ ርዝመቱ ሁለት ክንድ ተኩል ወርዱም አንድ ክንድ ተኩል ቁመቱም አንድ ክንድ ተኩል ይሁን። ያህል ኦሪት ዘፀአት ምዕራፍ 25 ቁጥር 10። ይህቺ ታቦት የማን ምሳሌ ናት? እስቲ እንመልከተው። ዘ ፈርስት ቲንግ ይላል ሜድ ፎር ዘ ታብርናክል ዎዝ ዘ አርክ ኦፍ ቴስቲሞኒ። ያው ድንኳኑ የታቦቱ ማደሪያ ነው አይደለም። ቢኮዝ ኢት ፎር ሻዶስ ጥላው ምሳሌነቱ ለማን ነው? ዘ ማዘር ኦፍ ጋድ ዊዝ ክራይስት ኢን ሀር ወምፕ በማደሪያው በድንኳኑ ታቦቱ እንደሚያድረው ሁሉ በድንኳን በተመሰለችው በድንግል ማርያም የሚያድረው አካላዊ ቃል ወልድ ስክስ ምሳሌነቱ ይላል። ቃል በቃል ዘ ኦርቶዶክስ ስተዲ ባይብል በተባለው መጽሐፍ ኤክሶዶስ ዘፀአት ምዕራፍ 25 ቁጥር 10 ሲተረጉም ፉትኖት ላይ ፔጅ 97 ላይ ዘጠነኛ እንዲህ ይለናል። ወደ ኤሽኮልም ሸለቆ መጡ። ከዚያም ከወይኑ አንድ ዘላን የነበረበትን ሐረግ ቆረጡ። ሁለቱም ሰዎች በመለጉያ ተሸከሙት። ደግሞም ከሮማኑ ከበለሱም አመጡ። የእስራኤል ልጆችም ከዚያ ስለ ቆረጡት ዘለላ የዚያን ስፍራ ስም የኤሽኮል ሸለቆ ብለው ጠሩት ይላል። እነዚህ ሊሰልሉ የመጡት እስራኤላውያን ከወይኑ አንድ ዘላን የነበረበትን ሐረግ ቆረጡ። እቺ የወይን ዘለላ ማናት? የወይን ዘለላ የተባለችው ዚስ ክላስተር ኦፍ ግሬፕስ ይላል። ይህ የወይን ዘለላ ወስ ኤ ታይፕ ኦፍ ዘማዘሮፍ ጋድ፣ የወይን ዘለላ የተባለችው እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ዘማዘሮፍ ጋድ ነው። ፎር ጋድ ዘ ዎርድ ድራይቨድ ሂስ ቦዲ አንድ ብለድ ፍሮም ሄር፣ አካላዊ ቃል ወልድ ስጋን ነፍስን ነስቶ ስለተወለደ የቆረሰልን ስጋ ከሷ የነሳው ነው ያፈሰሰልን ደሙ ከእሷ የወሰደው የነሳው ነው ይለናል። ስለዚህ ያቺ የወይን ዘለላ የማን ምሳሌ ናት። የወላዲት አምላክ የማዘሩፍ ጋር ምሳሌ ናት። ማን የተናገሩ ይንም የጥንት ክርስቲያኖች ዞርትሮስተሪ ባይብሎ የተባለው መጽሐፍ ላይ ፔጅ 178 ላይ አስረኛ ዳሩ ግን ይላል ለሰፈራችሁ የሚገባውን ስፍራ እንዲፈልግላችሁ ትሄዱበት ዘንድ የሚገባው መንገድ እንዲያሳያችሁ ሌሊት በእሳት ቀን በደመና በፊታችሁ በመንገድ ሲሄድ የነበረውን አምላካችሁን እግዚአብሔርን በዚህ ነገር አላመናችሁም። ዘፀአት ምዕራፍ 1 ቁጥር 32 እስከ 33። ይህች ደመና የተባለችው ማናት? በፊታችሁ የነበረ ደመና የተባለችው ማናት ስንል ዘ ፋየር ኤንድ ዘ ክላውድ ፎርሻዶ ዘ ኢንካርኔሽን ኦፍ ዘ ሱን ይላል። እሳቱና ደመናው የተሰጎተ ቃል የአካላዊ ቃል ሰመሆን ምሳሌ ነው። ጥላነቱ ለሱ ነው። በምን ነው የሚለው ቃል በቃል ሌሊት በእሳት ይላል። ቀን በደመና ይላል። ይህ ሌሊት በእሳት ቀን በደመና የሚለው ሲተረጉ ዘፋየር ኤን ዘክላውድ እሳቱና ደመናው ፎርሻዶድ የማን ጥላ ነው? የማን ምሳሌ ነው ይላል መርገፉ ለማን ነው? ዘኢንካርኔሽን ኦፍ ሱን የአካላዊ ቃል የተሰገወ ቃል ምሳሌ ነው። ጥላነቱ ለሱ ነው። ዘክላውድ ይላል። ከዛ ቅጦም ይላል፣ ፎር ዘክላውድ ስፒክስ ይላል፣ ደመናው ኦፍ ዘማዘር ኦፍ ጋድ። ደመናው ወላዲተ አምላክ ድንግል ማርያም ናት። ስለ እሷ ነው የሚናገረው። ምን የሚለው ደመናው፣ ባለፈው የሶ ሲሳለቅ እንደሰማችሁት ማለት ነው። እንዴት እመቤታችን በብሉይ ኪዳን ዘመን ፈጣን ደመና እንዴት ትባላለች? እንዴት በደመና ትመሳለች ብሎ ሲሳለቅ ሰው አልሰማችሁትም? እባክህ አንተ ሰውዬ ይህን መጽሐፍ እንኳን አንብበው በሉት። እስኪ ዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ተመልከተው እስኪ በሉት። ብዙ ጊዜውን ያው በገድላት በገድላትና በድርሳናት ላይ ጊዜ ስለሚገድል እንደዚህ አይነት መጽፍቶች መጽሐፍቶች የማየትና የማወቅ እራሱ ጊዜ ያላችሁ አይመስለኝም። እስኪ ይህን መጽሐፍ ተመልከተው እስኪ ብላችሁ ፎር ዘ ክላውድ ስፒክስ ይላል ደመናው የሚገልጸው የሚናገረው ስለማን ይላል ኦፍ ዘ ማዘር ኦፍ ጋድ ስለ ወላዲታ አምላክ ነው የሚናገረው። ካልኋላ በኋላ ኤንድ ዘፋይር ኦፍ ዘሱን ኮንሲቭድ ኢናር ወምፕ እሳት የተባለው አካላዊ ቃል መለኮት በማህፀኗ አደረ ተጸነሰ። እዚህ ደመናው የመቤታችን፣ እሳቱ የእሳተ መለኮት ምሳሌ ነው። የተረጎሙት እነማን ናቸው? የጥንት ክርስቲያኖች፣ የጥንት ክርስቲያኖች። ዞርትስሪ ባይብል በተባለው መጽሐፍ ፔጅ 212 ላይ እናገኘዋለን። 11ኛ ህዝቡን የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት ይላል መጽሐፈ እያሱ ምዕራፍ 3 ቁጥር 3 ላይ። ይህቺ ታቦት የሆን መሳይ ናት። ቅድም እንዳልነው እዚሁ መጽሐፍ ላይ ዞርቶስተሪ ባይብል በተባለው መጽሐፍ ላይ እዚሁ መጽሐፈ እያሱ ሶስት ሶስትን ሲተረጉም ፉትኖት ላይ ተመልከቱት ፔጅ 259 ላይ ዘአርክ ወዝ ይላል።

ዘላለማዊ የሆነ ድንግልና ያላት እመቤታችን ድንግል ማለት ለዚህ ነው። በሁለት ወገን ድንግል የሆነቻል የሚለው ተአምረ ማርያም ላይ ኤቨር ቨርጅን ዊዝ ክራይስት ኮንሲቭ ኢን ሀር ሆሊ ሆምፕ፣ በቅዱስ በሆነው ማኅፀኗ ለተቀረጸው አካላዊ ቃል ኢየሱስ ክርስቶስ። ስለዚህ ታቦቱ ጽላት አለበት አለ፣ በውስጡ ታቦቱ ጽላት አለበት በውስጡ። ስለዚህ ታቦቱ የእመቤታችን ቅድስት ድንግል ማርያም ምሳሌ ነው። በታቦቱ ጽላት እንደሚያደርግ ጽላት የተባለው ኢየሱስ ክርስቶስ በማሕፀን ለማደሩ ምሳሌ ነው። ተመልከቱ። ከዛ ኋላ ዘ አርቲክልስ ኢንሳይድ ዘ አርት ስፒክ ኦፍ ክራይስት። በታቦቱ ውስጥ ያሉ ጽላቶቹ ሕጎቹ የክርስቶስ ምሳሌ ናቸው። ዘስ ጋድ ዘ ሶን ቢኬም ኢንክራኔት ኢን ዘ ሜሪ ፎር አወር ሳሊቬሽን። ስለዚህ እግዚአብሔር አካላዊ ቃል እኛን ለማዳን በማህፀነ ድንግል ሰው ሆነ። ፎር ሺ ኢዝ ማዘር ኦፍ ጋድ ዘ ቴዎቶኮስ። ስለዚህ ሳም ወላዲተ አምላክ የአምላክናት ትባላለች ይላል። ፔጅ ሎ ላ አሥራ ሁለተኛ እነሆ በአውድማው ላይ የተባዘተ የበግ ጠጉር አኖራለሁ በጠጉሩም ብቻ ላይ ጠል ቢሆን በምድሩም ሁሉ ደረቅ ቢሆን እንደተናገር የእስራኤል ልጆች በእኔ እጅ እንድታድናቸው አውቃለኋል። ይላል እዚህ መጽሐፈ መሳፍንት 6፡37 ላይ የጌዲዮን ጸምረን እንጠራት ነው የሚታችን። የጌዲዮን ጸምረተን በቅዳሴ ማርያም ላይ ማለ አለም የጌዲዮን ጸምረ ለጠራችን የሚታችን። የጌዲዮን ጸምረ እመቤታችን ምሳሌ ነው አይደለም? እስቲ የቀደምት አባቶቻችን ይናገሩ። ስ ኤንሽንት ክርስቲያንስ ዘኦርቶዶክስ ባይብ የተባለው መጽሐፍ ላይ ምን አሉ? ፔጅ 293 ተመልከቱ። ፉትኖቱ ላይ ሃይመንስ ኦፍ ኦርቶዶክስ ቸርች ሪቬል ዘዲዊ ፍሊስ። ይሄ ባዘቶ ያለ የበግ ጠጉር ያለበት ጸምር ማለት ነው ሲምቦሊክ ሲምቦሊክ ኦፍ ሜሪ ኮንሲቪንግ ዘ ሱን ኦፍ ጋድ ኢን ሄር ዎምፕ ይህ የበግ ጠጉር የተባለችው ጸምር የጌዲዮን ጸምር የእመቤታችን የቅድስ ድንግል ማርያም ምሳሌ ነው። ስለዚህ የእመቤታችን የጌዲዮን ጸምር ጠራት የለ የእመቤታችን ምሳሌ። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እመቤታችን ቅድስ ድንግል ማርያምን የጌዲዮን ጸምር ስትል። እንዲሁ ዝም ብላ አፍልቃ፣ እንዲሁ ዝም ብላ ያለ ምክንያት ያለ ማስረጃ የቀደምት አባቶች የማይሉትን ዝም ብላ ፈጥራ ሳይሆን ከቀደምት አባቶች ያገኘችው ትምህርት ነው። ዐሥራ ሦስተኛ ወደ ምሥራቅ ወደሚመለከተው በስተ ውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም፣ ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። ህዝቅኤል 44 ቁጥር 1 ሁለት። ሁላችን ኦርቶዶክሳውያን እንደምናውቀው መቤታችን የህዝቅኤል ደጅ ትባላለች። በምስራቅ ያየት የተዘጋ የህዝቅኤል ደጅ ትባላለች። እቺ ማን መሳይ ናት? የመቤታችን የቅድስት ድንግል ማርያም መሳይ ናት። ማን የተናገረው? የቀደምት ክርስቲያኖች አባቶቻችን። ማስረጃ ዘ ኦርቶዶክስ ስተዲ ባይብል በተባለው መጽሐፍ ላይ ይህንን ህዝቅኤል 44 ን ሲተረጉም ፉትኖቱ ላይ ትርጋጹ ላይ ዘ ኢስተርን አውተር ጌት ኢዝ ሲን ባይ ዘ ፋዘርስ አስዘወንፖም ዘቨርጅን የምስራቅ ደጅ የተባለችው በቀደምት አባቶቻችን የእመቤታችን ድንግል ማርያም ማህፀን ምሳሌ ነው። ለምን አካላዊ ቃል ኢየሱስ ክርስቶስ አንድ ጊዜ ገብቶባታልና። ስለዚህ ማንም ሌላ ፍጡር አይገባባትም። ሌሎች ልጆች አሏት የሚለው ሁሉ ውሸት ሆነማል፣ ሐሰት ነው። ለምን አንዴ የሰራዊት ጌታ እግዚአብሔር ገብቶባታልና። ስለዚህ የተዘጋጅ የህዝቅኤል ደጅት ለች ማናት? እመቤታችን ቅድስት ድንግል ማርያም። ለምን አካላዊ ቃል ከእርሷ ሰው ሆኗል። ስለዚህ ምን ምን ትሆናለች? ተዘግታ ትኖራለች እንጂ ማንም አይገባባትም፣ ማንም ፍጡር አይገባባትም። ስለዚህ አካላዊ ቃል ኢየሱስ ክርስቶስ በተቀረጸበት በተጸነሰበት ማህፀን ማንኛውም ፍጡር መጥቶ አያድርበትም፣ አይቀመጥበትም። ይችን ቤተክርስቲያን የሰጠን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ነው ቅዳሴ ማርያም ላይ ሁላችን እንደምንሰማው የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብ መሰላል አንቺ ነሽ ብላ ነው የምናገር። ይሄ ሁሉ የቤተክርስቲያናችን ትክክለኛ ምሳሌ መሆኑን እንረዳለን ማለት ነው። በእውነት ይችን ቤተክርስቲያን የሰጠን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሁላችንም ከነማህተባችን ለክብር ሞት ያብቃል። ወስብሐት ለእግዚአብሔር።